እጅግ የተወደድክ የተከበርክ መዋዘ ጥበባት ዲያቆን ዳንኤል ክብረት እንዲሁም የሕይወት አጋሩ ድንቋ እህታችን ባልተቤቱ ልጆቹም ሁሉ እንኳን ደስ ያላችሁ። ዳንኤል ክብረት ሰላሳ አራት ጻፈ። ይህንን ግን ተጠበበበት ጻፈው ብሎ መናገር መዋዘ ጥበባት ብሎ ያወጡ ሰውዬ ማን ነበሩ ብዬ ጠይቄው ነበር። ትክክለኛ ስም ስላወጡለት ያንም በዚህ መጽሐፍ ስለገለጠው እሳቸውም እንኳን ደስ ያላቸው። መዋዘ ጥበባትም፣ መጽሐፍ ሳይሆን የጻፍከው ኢትዮጵያ ነው። የሳልካት ሁለት ነገርን ያየሁበት፣ የተሳለች ኢትዮጵያ በዚህ መጽሐፍ ውስጥ አለች። እንደገና የተገለጠው ደራሲ ደግሞ በዚህ መጽሐፍ ውስጥ አለ። ኢትዮጵያን ለማወቅ ለመገንዘብ የሚፈልግ ሰው ካለ እንኳን ፖለቲካ የሚጫወት እዛ አካባቢ የሚያጅብም ሰው ቢሆን የግድ ይህን መጽሐፍ ማንበብ አለበት። ሁለተኛ ዳንኤል በውልደት ሰፈር፣ በእምነት ሰፈር፣ በጾታ ሰፈር ራሱን አጥሮ የማይቀመጥ ከድንበር በላይ ተሻግሮ የሰው ልጅ ለማገልገል ፍቃድ ያለው ትጉ ሰው መሆኑን መጽሐፉ ግልጥ አድርጎ ያሳያል። አድሎ በሌለበት ሁኔታ የኢትዮጵያን ታሪክና ስብራቶች እጅግ አስደሳች በሆነ ቋንቋ በተባ ብዕር ነው የገለጠው። በእርግጠኝነት በዚህ ቤት ያለፋችሁና የምትኖሩ ሰዎች መቶ ፐርሰንት እርግጠኛ ሁኝ፣ የማውራው የአንድ ሴሚስተር ሁለት ሶስት ኮርስ የዚህን መጽሐፍ ያክል እውቀት ለሰው አይሰጥም። በእርግጠኝነት ማብርያ ነው ይሰጣል የሚል ተከራካሪ ካለ በአርቲክል ይጽፍና እንሟገታለን። በጣም ብዙ ጥልቀት ያላቸው ሀሳቦች በዚህ መጽሐፍ ውስጥ ተዳሰዋል። እንግዲህ የኢትዮጵያ እዳና በረከት ምንጩ ትርክት ነው። መጽሐፉም እንደሚለው በተደጋጋሚ እንደሚነገረው የኢትዮጵያን አሁናዊ ሁኔታ ስንመለከት የኢኮኖሚ ስብራት፣ የታሪክ ስብራት፣ አብሮ የመሳቅ የመብላት ማዴ የመጋራት ልምምድና ባህል ስብራት ሁሉ ትርክት ነው። ሰዎች ታሪክን ሲጽፉ ሲጽፉ ስለሚያዳሉ ታሪክን ሲጽፉ ራሳቸውን እዚያ ውስጥ አጉልተው ስለሚያሳዩ ሌሎችን በማስቀየም ከመሰብሰብ ይልቅ የመበተን ነጠላ ትርክትን የመትከል ልምምዳችን ይኸው እንዲህ በፍቅር እንዳንሰባሰብ በእጅጉ ጎርቷል። ይህንን ጉዳይ መለስ ብለን እንድናይ እንድናስተውል የሚያግዝ ሐሳቦች በዚህ መጽሐፍ ተዳስሰዋል። ትርክት ሲባል መረጃ ነው ዳታ ነው የእውቀት ምንጭ ነው። አንድ ሰው ስለማያውቀው ነገር ሲሰማ ሲያነብ እሱን ተንተርሶ ነው ሐሳብ ዴቨሎፕ የሚያደርገው። እሱን ተንተርሶ ይጽፋል፣ እሱን ተንተርሶ ይናገራል። በስህተት የሚጻፉና የሚነገሩ ሀሳቦች ዛሬ እምብዛም ባይገቡንም ውሎ አድረው የራሳቸው የሆነ ስብራት ይፈጥራሉ። በዚህ መጽሐፍ ውስጥ አንድ የሚገርም ሀሳብ ተነስቷል። በ1763 ጀምስ ብሩስ የተባለ እስኮትላንዳዊ ሰው ወደ ሰሜን ኢትዮጵያ እንደመጣ ይናገራል። ይህ ሰው የመጣው 1763 ነው። ግን የጻፈው መጽሐፍ ስለሱ የሚናገሩ ሰዎች ሁሉ የተናገሩት የአባይን ምንጭ ስላገኘ ሰው ነው። የአባይን ምንጭ ያገኘው ሰው ተብሎ ተነግሯል፣ ተጽፏል። ማን? ይህ ስኮትላንዳዊ። መቼ መጥቶ? 1763። እንደ ፋክት እንኳን ቢታይ በ1610 ገደማ ሌላ አውሮፓዊ ሰው ስፔናዊ ፔድሮ ይባል ሰው መጥቶ ነበር። የመጀመሪያው ጎብኚ አውሮፓዊ የሚል ስያሜ እንኳን ልይዝ የማይገባው ሰው የአባይን ምንጭ ያገኘው ሰው ተብሎ በታሪክ ውስጥ ተጠቅሷል። ብዙዎች አንብበው ጠቅሰውታል። ይሄ ሰው በዚያ ስፍራ የሚገኙ የጎጃም አርሶ አደሮች ግሽ አባይ ብለው ስያሜ እንደሰጡት አያቂ ይሆናል የአባይ ምንጭ መሆኑ ብቻ ሳይሆን በአባይ ምንጭነት እንደተዘፈነ፣ በአባይ ምንጭነት ስያሜ እንደተሰጠ፣ በአባይ ምንጭ ዙሪያ ሰዎች እንደሚኖሩ፣ በራሳቸው መንገድ ታሪክ እንዳላቸው ተዘንግቶ አንድ የሆነ ሰው የተመረጠ ሰው የተቀባ ሰው መጥቶ ያየለት አገኘው ተብሎ ተጽፏል። መጽሐፍ ነው። ወይም እንግሊዞች አውስትራሊያን ሲወሩ ባልተለመደ መንገድ በሁለት እግሯ የምትራመድ የምትሮጥ የምትዘል እንስሳ ያያሉ። እቺ እንስሳ ምን ትባላለች ብለው ሲጠይቁ በራሱ ቋንቋ ሰውየው ካንጋሮ አለ። ካንጋሮ ማለት አላቃትም ማለት ነው። እስካሁን አላቃትም፣ ምን አገኘናት ብለው ይጽፋሉ። እነሱ ታሪክ እንደዚህ ነው። በእኛ ሁኔታ ኢትዮጵያ የተሰራችበት የትኛውም ጫፍ ቢሆን ኢትዮጵያውያን ተሰናስለው ተሳትፈውበታል። በኔ እድሜ በእኔ እድሜ ኢትዮጵያና ሱዳን ተዋግተው ነበር። በኢትዮጵያ 1988 89 አካባቢ ከትግራይ፣ ከአማራ፣ ከደቡብ፣ ከምስራቅ፣ ከሁሉም ጫፍ ኢትዮጵያውያን ሞተዋል። ከዚያ በኋላ ከኤርትራ ጋር በነበረን ውጊያ ሁላችሁም እንደምታስታውሱት ከሁሉም ጫፍ ኢትዮጵያውያን ሞተዋል። ከሶማሌ ጋር በነበረን ውጊያም እንዲሁ። ያን ኩነት የጻፉ ሰዎች ግን በብዙ ጽሑፋቸው እንዲያውም በብዙ መድረኮች በድፍረት ጭምር በዚያ መንገድ አልገለጡትም። ይህን ውጊያ ስንመራ ብለው ተናገሩ እንጂ ኢትዮጵያውያን ሞተው ያገኙት ድል እንደሆነ አይነገርም። በዚያ ምክንያት አሁንም ያሉ ጉዳዮች ለጥቂት ሰዎች ግለሰቦች የሚሰጥበት ምክንያት ታሪክን ከእውነት ጋር ለመመርመር የሚፈቀድ ልብ ለመድከም የፈቀደ አእምሮ ጊዜ ወስዶ እውነትን ለማግኘት የሚተጋ ማንነት ባለመፍጠራችን ምክንያት እኛ ተዋህደን የኖርን ህዝቦች መስካሪ በማያስፈልገው ሁኔታ አንዳችን በሌላችን ውስጥ መኖራችን እየታየ የመለያየትን መልእክት እራሳችን ፈጥረን እራሳችን ደርሰን ደራሲም ሰይመንለት ሳንሸማቀቅ ስለምንዘራ አሁን ያለንበት መከራ ያለንበት ጣጣ ለኢትዮጵያውያን እጅግ አሳሳቢው በሽታ ትርክት የወለደው መሆኑን ለማመላከት ብቸኛው መንገድ ይህንን መጽሐፍ በጥንቃቄ ማንበብ። ባንዲራም፣ ጠባብነትም፣ ትምክህትም፣ ፌዴራሊዝም ሁሉም ነገር ተጽፏል። እዚህ መጽሐፍ ውስጥ ያልነካካው ኤሪያ የለም። ነደጋግሜ አንብቤዋለሁ። ጽሑፍ መቼት የሚባል ነገር አለ። መቼቱ ሲሰፋ ያንን ሰብስቦ መልእክት ማስተላለፍ ከባድ ነው። ስለ ባንዲራ ብቻ ችግር የለውም ይጻፋል። ስለ ጠባብነት ብቻ ችግር የለውም ይጻፋል። ብዙ ጭብጦችን በጊዜ ሰፍተው የሚታዩና ብዙ ሪፈረንስ የሚፈልጉ ሀሳቦችን ግን ሰብስቦ ሰንዶ በዚህ መልክ ማስቀመጥ የሚቻል አልመሰለኝም። በመጠኑ የማንበብ ልማድ ስላለኝ በዚህ ደረጃ ሰፋፊ ሀሳቦች አጭቆ የያዘ መጽሐፍ ብዙ አላየው። የተከበራችሁ ኢትዮጵያውያን በሌሉ ገዢዎች አንጣላ። እነሱ ወደማይመለሱበት ሄደዋል። ቢያጠፉም ቢያለሙም ከእንግዲህ በኋላ ፈራጁ እሱ ፈጣሪ እንጂ እኛ አይደለንም። ስለ ስለነሱ ስንጨቃጨቅ ልጆቻችንን አገር አልቦ እንዳናደርግ። ታሪክ የምንማርበት ታሪክ ወደ ኋላ መለስ ብለን እውቀት የምንገበኝበት እንጂ ታሪክ እስረኛ ሊያደርገን አይገባም። የታሪክ እስረኞች በስተናል። ትናንትና ውስጥ ውለን የምናድር ትናንትናን የምናመነዥግ የምናኝክ ነገን ለማየት የምንቸገር በጣም በርካታ ሰዎች አለ። ዳኒ ከጽሁፉ በላይ እዚህ ቤት ስላመጣህን ይህ ቤት ደግሞ ነፃነት ስለሚሰጥ እንደፈለጉ መናገር ስለሚቻል ብዙ ምሁራንም ስላሉ ብዙ የኢትዮጵያ አይነት ታሪክ የሌላቸው ሀገራት ኑ እንቀመጥና ትናንትና የለንም ነጋችንን እንጻፍ ብለው ሀገር በሰሩበት ዓለም ውስጥ እንደኛ ተነግሮ ተነቦ ታይቶ የማይጠገብና የማያልቅ ታሪክ ያለን ስብስቦች በታሪክ ጉዳይ የምንጣላ ሳንሆን እየፈለፈል እምናስተምር እየፈለፈል የምንሰጥ ብንሆን የተገባ ይመስለኛል። ትናንት እንግዶች ነበሩን ከመካከለኛው ምስራቅ የመጡ የአድዋ ሙዚየምን አይተው ምን እንዳሉ ብነግራችሁ በጣም ትደነቃላችሁ። ደግነቱ በታሪክ ተወልደን በታሪክ አንቀልባ ታዝለን ታሪክ ስንሰማ ኖረን በታሪክ ላይ የተኛን ሰዎች፣ ያ ነገር ቢወደስ አይገባንም። ምክንያቱም ናፋቂዎች ነና፣ ያለንን ሳይሆን የሌለንን ስለምናፈቅ አይገባንም። ኢትዮጵያውያን የሚያኮራ ታሪክ አለን። ኢትዮጵያውያን ስናልፍ ስናገድም ያጠፋናቸው ናቸው። በርካታ ሰዎች አሉ እስካሁን ኢትዮጵያ ውስጥ ሰው እንጂ መልአክ ተሹሞ አያውቅም። ስሙም ብታሳምሩም ብታሳንሱም ሰው ነው። ሰው ደግሞ ደካማ ነው። ሰው ደካማ ስለሆነ ያጠፋል ያለማል። በማል ላይ፣ በእናቱ ላይ፣ በሚስቱ ላይ፣ በልጁ ላይ እንኳን በእናንተ ላይ አመሰግናለሁ።